ቅርጫ ቅርጽ ያላት በደንብ ምረጭ። በጀኛ አስመርጥሻለሁ፣ ምረጭ። ያደርጉኝ በረኪና ይህን ፊትሽ ጠጥቼ ከምሞት እና ከምሄድ የትኛውን ትመርጫለሽ? አልመለስም እዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው። ይሄን ሁሉ ዓመት አስራ አንድ አመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታገየ እዚህ ሜዳ እንደዚህች አይነት እናት እኔ እስካሁን ባለሁበት ጊዜ አይቼም ሰምቼም አለቅ። እናት ለልጇ ብዙ ነገር ትሆናለች፣ ትበሳቆላለች፣ የሰው ቤት ሰርታ ታሳድጋለች። ብዙ ብዙ ስቃይና መከራ እያሳለፈች ልጇን ቀጥ አድርጋ የምታሳድግ እናት ናት፣ እናት ስትባል። እኔ ግን በዚህ አይነት መልኩ እናትነት ለመጀመሪያ ጊዜ ሳይ ምን ተሰማችሁ? እናንተስ? አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደና የተከበራችሁ ወደ ቻና ለቤተሰቦች እንዴት ናችሁ? ሰላም ናቸው ወይ ነው ያለው። አልሐምድሊላሂ። እንግዲህ ከእለት እለት የምንሰማቸው ድርጊቶች በጣም የሚያሳፍሩ በጣም የሚገርሙ ናቸው። እኔ እናት እናት መቼም ማንኛውም እናት እናት ናት። ለልጇ ጎሽ ለልጁ ተወጋ የሚባል አባባል አለና። እናትም ለልጇ ብዙ ነገር ትሆናለች። ብዙ ስቃይ እና መከራ አልፎባት በረንዳ ላይ አድራ ልጇን ታሳድጋለች። ሰርታ ደፋ ቀና ብላ ልጇን እንግዲህ የምታሳድግ እናት ናት። እናት ሲባልን የማውቀው ማለት ነው። ግን እንደዚህ አይነት እናት እናንተ እንደው ምን አይነት ግን አይምሮዋ ትክክል ነው ብላችሁ ታስባላችሁ? ችትዮ እንደዚህ ቪዲዮ በጣም ቅስሜን የሰበረውና ልጅቱ በቃ ይህን አይነት ጥያቄ ስጠይቂያት ስትጠይቃት እምቧዋ ቁርር እንዴት እንደምታሳዝን በነገራችን ላይ ማንኛውም ሰው ልጅ መውለድ የሚጠላ የለም። ማንኛውም ሰው ቢሆን በአይኑ ማየት የማይፈልግ የለም። ግን ልጅ ለመውለድ ብቁ ሳንሆን ለምን ልጆችን እንወልዳለን? እነሱ ከውለዱ እነ አላሉም። እኛ ፈልገን ወልደን ናቸው ወደዚህ ምድር አንጥታን ናቸው የማስተማር የማብላት የመንከባከብ አስፈላጊ የሚሆኑ ነገሮችን ለነሱ ማድረግ አስራ ስምንት አመት እስከሚሞላቸው ድረስ ልጆችን የመንከባከብ ግዴታና ኃላፊነት አለብን። ይሄ ማነው? እናት እናት እናት እናት። በቃ ይህንን ማድረግ ካልቻልን እነዚህ ልጆችን ለምን እንወልዳለን? ሴት እኮ ነን እኛ ማኅፀን የተሰጠን አርግዘን ልጆችን ለመውለር ነው አይደል እንዴ ስለዚህ ህፃናቶችን እዚህ ምድር ላይ አንጥታን የምናሰቃይ እናቶች ለምንድን ነው? አሁን ይችል ፈልጋ ወለጅኝ አላለቻት እ አላስገደደች በፍላጎቷ ወልዳት አንጥታት እዚህ ምድር ላይ አሁን እስከ ስራ አንድ አመት ብዙ መከራና ስቃይ አይቸብሻለሁ። ከአሁን በኋላ ሁለት አማራጭ መረጭ፣ እኔ መርዝ ጠጣለሁኝ ወይስ መውጣት አለብኝ ከዚህ ቤት። ይችል ምን ታድርግ? የእሷ ስቃይ በእርግጥ ያሳለፈችው ስቃይ ሊኖር ይችላል። ይችል ልጅም እኮ ምንም ማድረግ አትችልም። ፈልጋና ወዳ ነው እዚህ ምድር አንጥታ የወለደቻት ይችል አይደለ? አስራ ስምንት ዓመት እስከሚሞላት ድረስ መንከባከብ፣ ማሳደግ አለባት። ካልቻለ ደግሞ ለሚችሉ ድርጅቶች ብዙ አሉ፣ ለድርጅት መስጠት። ልጅ ለምን እዚህ ምድር አንጥታ ልጆች እናሰቃያለን? በቃ አቅም ሳይኖራችሁ የማሳደግ አቅም ሳይኖራችሁ ብቻ ልጅ ስለተባለ ብቻ ልጅ ወልዳችሁ እዚህ ምድር አንጥታችሁ ልጆችን አታሰቃዩ። በቃ መከላከያ የሚባል ነገር አለ፣ መከላከያ ተጠቀሙ። በቃ ማስተዳደር፣ ልጆችን በስነ ስርዓት ማሳደግ እስከምትችሉ ድረስ እንደዚህ አታደርጉ። ይችል እስኪዋት እስኪዋት እንዴት እንደምታሳዘን አይምቦዋ ሁሉ ቋር ብሎ ረኔ ኤኒንጃ ይቺ እናት መቼም የስነ ልቦና ችግር ኑሮባት ነው እንጂ ልጇን እንደዚህ አይነት ነገር በሚዲያ ለዛውም፣ በቲክቶክ ቀርጻ ልጇን አደባባይ የምታወጣ እናት አለች ብዬ አላስብም። አይምሮዋ፣ እኔ እንጃ ትንሽ የስነ ልቦና ችግር ኑሮባት ነው ብዬ ነው የማስበው፣ እንጂ እናት በዚህ አይነት መልኩ ኧረ በጣም ይዘገነናል ከምር። እንደት እንደምት እንደት እንደምታሳዝን ልጅቱ ንበዋ እስኪ ንበዋ። እንዴት አቆረ ይችላል? ምን ታድርግ? ፈልገን ወልደናቸው በኋላ እኛ ተሰቃየን። እኛ እንዳልን እኛ እንዳልን ለምንላቸዋለን። በቃ መውለድ እስከምንችል ድረስ በቃ ተረጋግተን መኖር አለብን። መውለድ ማለት ማሳደግ አቅም ሲኖረን ልጆችን ወልደን በስነ ስርዓት ማሳደግ ካልሆነ፣ ሳንፈልግ ልጆችን እየወለድን እዚህ ምድር ላይ እያመጣን ልጆችን አናሰቃይ። ከምር እኔ በጣም ነው ያሳዘነች ይች ልጅ። በጣም ነው ያሳዘነች። ሁለት አማራጭ ምረጭ ነው ያለቻት። እኔ ብዙ ስቃይና ብዙ ፈተና አልፎብኝ ነው ያደግኩት። አንቺንም ብዙ ፈተና አይቼ ነው አስራ አንድ አመት ሞሎ ያሳደግኩሽ። አሁን ግን መርዘጥቸ ከመሞትና ከቤት ከመወጣ ምረጫ አለቻት። ይችል ምን ታድርግ ምን ታደረግሽ? እና በጣም ያሳዝናል። እናት የሆናችሁ እንደዚህ አይነት ነገር መቸም፣ እስኪ እንደው እናንተ ምን ትላላችሁ? እስኪ ደግሞ ለእናንተ እንደው ሰጥችኋለሁ ወይም ምን ትላላችሁ እናንተ? በዚህ ሀሳብ እኔ በጣም ነው የተገረምኩትና አቅሙ ኑሮን፣ ልጆችን የማስተማር የማብላት ግዴታ እስካለብን ድረስ ይሄ ደግሞ ማድረግም አንችል ከሆነ እያመጣ ልጆችን እየወለርን ምድር ላይ አናሰቃያቸው እንደው። ተሳስቶ እንኳ ከተወለዱ ካለፍላጎታችሁ ተሳስታችሁ ከወለዳችሁ አቅም ከሌላችሁ ልጆችን ማሰቃየት ሳይሆን ለድርጅት ስጡ ነው የምለው።